ዛሬ ሩታ በሜላት ቻናል መጣች። ትላንት ቲክቶክ ላይ ታየችው ከዛ በኋላ ጠፍታለች፣ ናፍቅነች እና እኛ ምን ጠብቃታ ነበረ። ከዛን እሷም ዛሬ በሜላት እንትን ላይ ብቅ ብላለች ማለት ነው። በሜላት ቻናል ነው ትጮይ ከዚህ ሄድ አውሮፕላን አጠገብ ቤታችሁ የሆነ ግን ጭንቅላት ነው የሚያዞረው። ብዛሀቤር ስማ እና ሲጮው ይውላል ሲጮው ያድራል። እና ዛሬ ሩታችን መጣች በሜላት ቻናል፣ በራሷ ሳይሆን በሜላት ቻናል መጥታለች። በመጀመሪያ ደረጃ ሩታችን እንኳን ደና መጣሽ፣ እንኳን ደና ሆነሽ መጣሽ። ፊትሽ ራሱ ወፋፈር ጥሩ ሆኖ ከእንቅልፍ የተነሳሽ ትመስል፣ እንጂ ወፋፈርሽ ልጅቷን ጨቅጭቆ ጨቅጭቆ ጨቅጭቆ እንዳትተኛ ምን እንዳትሆን ያደረጉት እና ዛሬ የው ቪዲዮ ላይ ራሱ ዛሬ ወፈፈር ብላለች። ፊቱ ደና ነው ዛሬ። እንትን ብላለች ማለት ነው። ሰው ወደ ራሱ ከተመለሰ ሐሳብ ከቆመ ምናምን ነው ሰው የሚወፍረው እንጂ ዝም ብሎ እኮ አራስነት አራስ ስለሆነ ብቻ አይደለም፣ መብላት መጠጣት ብቻ አይደለም፣ መብላት መጠጣት ያው ተኝተን ስለሚበላ ነው እንጂ ከሌላ የተለየ ምንም ነገር የለም። ስለዚህ ያው ሰው እንቅልፍ ነው ዋና እረፍት ነው። አይምሮውን አሳርፎ ሁሉንም ነገር አሳርፎ ሰው ከተኛ በቃ ሰው ይወፍራል። ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶኝ እና ሰው ከጭቅጭቅ በተለይ ከጭቅጭቅ ማን ነው እንደ እኔ ጭቅጭቅ፣ ምጸላ፣ ቅፍፍ ምለኝ እግዚአብሔርን ውይ ሁሉም ነገር አጥቼ ጭቅጭቅ ብቻ ባይኖረኝ መጋፈጥም አልችልም። እኔ ፈሪ ነኝ። አልወድም ጭቅጭቅ በህይወቴ ማለት ነው። ሰው ስጨቃጨቅ ምናምን ደስ ይለኝ። በቃ ጭቅጭቅ ምንሞም ለኝ በቃ። አሁን ሰው ከሁሉም ነገር ሰላም ይበልጣል። ሰው ልጅ ሰው ውሃ ጠጥቶ እንኳን በሰላም ፍቅርና ሰላም ካለ በውስጡ ሰላም ካለ ውሃ ጠጥቶ በደንብ ይወፍራል ይኖራል ይኖራል። ውሃ ጠጥቶ ማለት ነው። ምግብ አይደለም የሰው ልጅ የሚያወፍረው። ልጅቷ ዘጠኝ ወር ሙሉ ስትጨቃጨቅ ስትጨቃጨቅ፣ ንግግር፣ ንትርክ በቃ ልብ የምነካ እግዚአብሔር ይህኒ። ሩታ ውስጥ ያለ ብርታት ምን እንደሆነ ማወቅ ይፈልጋለሁ። ግን ለሁሉም ብሰጥ በቃ ለሁሉም ሰው እንደዚህ፣ ሴቶች ሁሉም እንደዚህ ቢሆን ማለት ነው። ሩታ ውስጥ ያለ ብርታት ማለት ነው። አንድን ቀን እጅ ሳሰጣቸው ማለት ነው። አንድ ቀን ሩት እኔ አለ ምክንያት አይደለም። ሩት ታኔ ይፈሩታል ይፈሩታል የምለው አለ ምክንያት አይደለም፣ አይደለም። ዘጠኝ ወር ሙሉ እንደዚህ እጅ ሳሰጥ ወልዳም ሳያስተኛቸው እንደዚህ ልጅቷን ስቅጥቅጥ አርጎ አይሰለቻቸውም። እሷን መጨቃጨቅ በቃ እሷን መጨቃጨቅ ከሷ ሲጀመር እሷ ላይ ካልሰሩ እኮ አይዳ የለችውም የላችሁም እኮ እሷን ካላበላችሁ እሷን ከሆነ ነገር አምጥቶ ካላነዱዱ ምናምን ስ አይዲያ ላችሁ እራሱ የላችሁም፣ ጠፍተውባቸዋል። አዲሱ ህይወት ከጀመረ ሳፕራይዝ ምን ምን ምናምን ብራንኮች፣ የድሮ ብራንኮች ምናምን ሊኖር ይችላል እንጂ እሱም ጀምረ አይመስለኝም። ለምን ነገሩ ወደ እሱ እንደሚገለበጥ ስለሚያውቅ ማለት ነው። ወይ አውሩታ አቋሞ አቋም ትንሽ ጊዜ ነው፣ ትንሽ ጊዜ ነው እያለች ነው ፍቺውን ከፈጸሙ ሊቀበላት ይችላል እንጂ አሁን አይቀበላትም፣ በጭራሽ ማለት ነው። አይቀበላትም አሁኑ ማለት ነው። ለምን ነገር ሁሉ ወደ እሱ እንደሚገለበጥ ያውቃል። ስለዚህ አብርሃም ብልጥ ነው። አሁን ይቀበላል ብላችሁ እንዳትጠብቁ እና ሩታ በዙራዬ ቤተሰብ እዚህ ውስጥ መክተት አልፈልግም። በራሴ እስከ ጥግ እጋፈጣለሁ ነገሩን ካበላሸውቱም እራሴን ነው የሚወቅሶ። እናና ነገር ከተስተካከለኝ ራሴ ነው የምደሰትበት። ስለዚህ ቤተሰቤን እዚህ ውስጥ መክተት አሁ ይሄ ነገር ነጌ ዞሮ ዞሮ ዞሮ ዞሮ ዞሮ በቃ የሆነ ነገር ታይም እንደዚህ ተበላሽቶ ተበላሽቶ ተበላሽቶ ሲስተካከል ሰው ይሄ ሁሉ ድራማ ቤተሰብ ድራማ ውስጥ ገብቷልና እውነት ነው። ቤተሰብ አታስገቢ፣ እውነትሽ ነው። በውስጥ ይመክሮሽ በቃ አለቄ። ከተቀበልሽ ተቀበይ እንጂ ሚዲያ ላይ አምጥቶ ስለ እንደዚህ ነገር ጉዳይ እንድናገሩ አታውቂ። በቃ ደጋረክሽ። ለምን ቤተሰብ ቤተሰብ ነው በቃ ክብር አንጅ ምድጋቢ አልፈልግም ብላታለች ሜላትም ማለት ነው። በቃ ሜላት ስሪበት እንደውም እስቀጥጌ እነሱም ድራማ እየሰሩ ነው። ስሪበት እስቀጥጌ፣ ሂጂና ማለት ነው። ድራማም ከሆነ ድራማም ካልሆነ እኛ አይመለከትንም። ግን ሩታ አንቺ ብቻ ሰላሙኝል ሰላሙኝል። አንቺ ብቻ ሽምት ሰሪ ከዚው እራሱ ወደሹ ብሰሪ ብሰሪ። አንቺ እነሱን ይጤፍ ነው የምታደርጊ ይጤፍ ማለት ነው። ስለዚህ አንቺ ብቻ ኖሪ ሰላሙኝ፣ በራስሽ ሰላም ስጪ። ነገሮችን ትውታርኩ እንዳልች አትናደድ። እነሱ አንቺ መናደድ ውስጥ የሆነ ነገር አገኛሉ። በቃ እነሱ አንቺ ሲቀሽ ደግሞ ስትኒቂው እነሱ ጭምሩ እናደዳሉ። ስለዚህ አንቺ ብርቱ ነሽ፣ ድሮም በርቺ። እስካሁን እጅ የሰጣሽን አላየሽም አላየንም። እስካሁን በኋላም እጅ እንዳሰጪ ቤተሰብን እንዳታስገቢ። ሰላማችሁ ብዛ። ሰብስክራይብ እያረጋቸው